የመንሱር የሚባለውን ሀሳቡን ምን እንደሆነ ምን አስበው እንደሆነ የማውቀው ነገር የለም። ውለው ቀጥታ ስድብ ብቻ ስድብ አድርገው እናትና አባቶችን ብቻ ይዘጉብኛል። እኔ ደግሞ ይህ የምትመለከቱት ግለሰብ በሰርጉ ቀን በስካር መንፈስ ተነሳስቶ የሰርጉ ታዳሚ የነበሩ ሶስት እንግዶችን የገደለ ሲሆን በአራት ሌሎች ግለሰቦች ላይ ደግሞ የቴዲ አፍሮ ሀዲስ እኛ ጋር አይሰራም። አንቺም በሃይማኖትሽ ኔም በሃይማኖት የሚባል ነገር የለም። በጣም ሀገሩን በሙዚቃ ያመሱት ማለት ይቻላል። ሱብሐነላህ መጨረሳቸውን ላሳያቸው። አላሁ አክበር ተመልከቱ። ውበት ሳውዲ አረቢያ ነዋሪዎቿ ይቃማቸውን እንዲያድሱ ፈቀደች። ሁሉም ነገር ሄደ። ሁሉም ነገር አበቃ። ልባችን ያንጠለጠልንበት

ነባራችሁ አናቀም ላይክ ላይክ ያርጋችሁ ሐሳብና ሰተችሁ የሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ የተለያዩ እስላማዊ ቪዲዮ አሉ እንዲሁም ደሞ እህታችን ረዋል ላይ ምን ደረሰባት ከመንሱር ጋር ተያይዞ ማለት ነው ሐቢባ አንስታ ነበረ እንግዲህ በትዳር መልኩ፣ ነገር ግን ብዙ ጫና እየደረሰባት ነው። ምንዛም አልፎ ደግሞ ኡስታዝ አቡ ሀይደር ያስተላለፈው መልእክት አለ። በተለይ ለዩቲናስና ለመሰሎቹ ጭምር ከሳዑዲ ኢቃማ ጋር ተያይዞ አዲስ መረጃ አለ። ኢንሻአላህ እንመለከታለን። ቀጥታ ወደ ቪዲዮ አለፍኩላል። ሶስት ደስ የሚሉ መረጃዎችን ይዤላቸው መጥቻለሁ። እስከ መጨረሻ ኮፒሊንግ፣ ሼር፣ ፖስት እያደረጋቸው ተከታተሉ። ስለነዚህ ሶስት ሰዎች ከመናገሬ በፊት ይሄ በፎቶ ላይ የምትመለከቱት የፎ ፕሮፋይል ያደረገው በደቡብ ምዕራብ ኢትዮጵያ በከፋ ዞን በረሱላችን ሰለላሁ አለይህ ወሰለም ላይ ጸያፍ ቃላትን በተደጋጋሚ በማህበራዊ ሚዲያ ላይ በመጠቀሙ በቁጥጥር ስር ውሎ ክስ ተመስርቶበታል። ይሄም የሆነው ሰኞ እለት ነው። እነዚህ በፎቶ ላይ የምትመለከቷቸው ሰውነታቸው ሙሉ በንቅሳት የሚታዩት ባንግላዴሽ ውስጥ አንደኛው ራፐር፣ አንደኛው ዲጄ፣ አንደኛው የሙዚቃ አቀንቃኝ እጅግ በጣም በሀገሩ ላይ ዝነኛ የሆኑና ታዋቂ ናቸው። እጅግ በጣም ሀገሩን በሙዚቃ ያመሱት ማለት ይቻላል። ሱብሃነ አላህ መጨረሳቸውን ላሳያችሁ፣ አላሁ አክበር ተመልከቱ። ውበት ሁላችን በኮሜንት አላሁ አክበር እያላችሁ በደንብ ቪዲዮን ኮፒሊንግ ሼር ፖስት እያደረጋችሁ አዳርሱት። አላሁ አክበር አላሁ አክበር አላሁ አክበር ማሻ አላህ እጅግ በጣም የሚያስደስት መረጃ ተመልክተናል። ኢንሻ አላህ ውበት በስልምና ልክ በዚህ ልክ አምሮባቸው ተመለከተናል። ያንም በስልምና አንጾን እንዲሁም ደግሞ ለስልምና ምንጠቅም አላህ ያድርገን ለማለት ተወዳለሁ። እዛ ህይወታቸው ከሙዚቃ አለም ወጥተው ትክክለኛውን እምነት አውቀው መርጠው በዚህ ደረጃ ውበታቸው እንግዲህ ለዓለም እየታየ ያለበት ሁኔታ ማሻ አላህ። በልሁላችሁም ወደ ሌላኛው አለፍኩላችሁ። ሁሉም ነገር ሄደ። ሁሉም ነገር አበቃ። ልባችን ያንጠለጠልንበት አብዝተን የፈለግነው ነው እንለየዋለን ብለን ያላሰብነው ሁሉም ነገር ሄደ፣ ሁሉም ነገር አለፈ። በዚያም ልባችን ተጎዳ፣ ውስጣችን ተሰበረ፣ አላህንም አብዝተን አማረር። ግን አስበነው እናቃለን፣ አላህ ለእኛ ከእኛ በላይ ያስብልናል፣ ለእኛ ከእኛ በላይ ይጨነቅልናል። ያ ሰው ለእኛ መልካም ቢሆን ኖሮ ይቆይ ነበር። ያ ነገር ለኛ ኸይር ቢኖረው ይዘልቅ ነበር። ለኛ መልካም ነገር ቢኖረው አላህም ከኛ አያስወግደውም ነበር። ምን አይነት ጌታ ነው ግን ያለን! አላህ ለእኛ የሚሆነውን ያስቀርልናል፣ ለእኛ አይሆንም ብሎ ያሰበውን ሁሉንም ያስወግድልናል። እኛ ምንም ያህል ብንታመ፣ ምንም ያህል ብንቆስል፣ አላህ ለእኛ መልካም አደለም ካለ ያንን ነገር ከሕይወታችን ያርቅልናል። እኛ አላህ ላይ እናማርራለን፣ ውስጣችንም ይከነከናል። ይህም የሆነው ኢማናችን አንሶ አሊያም በአላህ ላይ ያለን መተማመን ትንሽ ሆኖ አይደለም። ግን አመለካከታችን አጭር፣ እይታችንም የተገደበ ስለሆነ ትንሽ እንጠብቅ፣ ትንሽ እንታገስ። መጥፎ ኖ ብለን ባሰብነው ነገር ውስጥ አላህ ብዙ መልካሞችን ሲያደርግ እንመለከታለን። እንደ አላህ ማን ያስብልናል? እንደ አላህ ማን መልካምን ይሰጠናል?

ይጨንቅልናል ስለዚህ፣ እንግዲህ ሁላችንም ሶብር ልናደርግ ይገባል። በህይወታችን ብዙ ምንሳሳላቸው ሰዎችን አጥተናል። እንግዲህ ቀርበውን ርቀውናል። ነገር ግን ሁሉም ነገር ላይ ከር ነው። የተለያዩ ፈተናዎች ይገጥሙናል። እንሻ አላህ እነዛን ፈተናዎች ግን በሶብር ካለፍ ናቸው ውጤቱ ፍሬያማው በጣም እጅግ የሚያስደስት ዘላቂ ይሆናል ብዬ ተስፋ አድርጋለሁ። ጠቀምንበት ተስፋ አድርጋለሁ። ልቤን ራሱ ጥግን አድርጉልኛል። እናንተስ ምንትላለ? አስደንጋጭ መረጃ፣ እስኪ እንመልከት። ይህ የምትመለከቱት ግለሰብ በሰርጉ ቀን በስካር መንፈስ ተነሳስቶ የሰርጉ ታዳሚ የነበሩ ሶስት እንግዶችን የገደለ ሲሆን በአራት ሌሎች ግለሰቦች ላይ ደግሞ የግድያ ሙከራ አድርጓል። በዛው በሰርጉ ቀን በደስታ ተነሳስቶ በስካር ላይ እያለ የሌላ የአንድ ግለሰብ መኖሪያ ቤትንም አቃጥሏል። በዚህም በሰራው ወንጀል የካፋ ዞን ከፍተኛ ፍርድ ቤት ጥፋተኛ ብሎ በ22 አመት እስራት እንዲቀጣ ውሳኔ ተላልፎበታል። አያችሁ ሶስት ነፍስ አጠፋ አንድ ምን አይነት ይሄ እንግዲህ የመጠጥ መጨረሻ ነው። በነገራችን ላይ በስካር መንፈስ ነው። በደስታው ቀን፣ በሰርጉ ቀን ሶስት ታዳሚዎችን ገድለ እንዲሁም ደግሞ ቤት አቃጠለ። ምን ትላላችሁ? ይሄ እብደት ነው እና እንደነዚህ አይነት ሰዎችን አሁንም እያበረታታን ነው ብዬ ነው ማስበው። ምክንያቱም የማያዳግም እርምጃ እንዲሁም ደግሞ ለብዙዎች ትምህርት ይሆናል ብዬ አላስብም። ይሄ ቅጣት ማለት ነው። እናንተ ምን ታስባላችሁ? እጅግ የሚያስደነግጥ ነገር። አሁንም ህጎቻችን ቢሻሻሉ፣ በአይነ ነገር ግን ወንጀለኞች እየተበራከቱ ያለበት ሁኔታ ብቻ። እኔንም እናንተንም ከእንደዚህ አይነት መጥፎ ተግባር አላህ ይሰውራል ለማለት እወዳለሁ። ዩቲዩነስ ቪዲዮ ትናንትም ተመልክታችሁታል። እንግዲህ ከዛ ጋር ተያይዞ ለብዙዎቻችን ይጠቅማል ብዬ አስባለሁ። ኡስታዝ አቡ ሀይደር ያስተላለፈው መልእክት አለ፣ በጋራ እንመልከት። የቴዲ አፍሮ ሀዲስ እኛ ጋር አይሰራም። አንቺን በሃይማኖትሽ፣ ኔም በሃይማኖት የሚባል ነገር የለም። እኛ የምንመራው በአምላካችን በአላህ ሕግ ነው። ሀላልና ሀራሙን አላህና መልእክተኛው አብራር ተውልናል። እኔ ሃይማኖቴን እስካከበረልኝ ድረስ እሱም በሃይማኖቱ ሆኖ ከሱ ጋር ተጋብቼ ልኑር የሚባል ነገር አላህን ልንፈራ ይገባናል። ነገ ትለያያላችሁ ወይ አንቺ ትሞቻለሽ ወይ እሱ ይሞታል። ብዙ ነገር አለ። ዲናችንን አተን ከኩፍር ህይወት ጋራ ልንቀጥል አይገባንም። አላህና መልእክተኛው ይሻሉናል፣ አላህና መልእክተኛው ይሻሉናል። እንግዲህ የቴዲ አፍሮ እንግዲህ ሀዲስ አይሰራም ብሏል። ምክንያቱም እውነታ ነው። እዚህ ጋር አንቺም በሃይማኖቴ እኔም በሃይማኖቴ እየተባባሉ በሙዚቃም ኤዲት አድርጋ የሰራችውን ሰሞኑን ተመልክታችኋል። በጣም የሚያሳዝን ነገር ነው። እሷ ልክ እንደ ክርስቲያን ያንኛው ደግሞ ሙስሊም ሳይሆን ልክ እንደ ሙስሊም ሆነው በቃ ምንድን ለማሳየት ነው የተፈለገው ብዬ ነው ማምነው ሙስሊምና ክርስቲያኑ ተከባብረው በፍቅር እየኖረው ነገር ግን ሙስሊምና ክርስቲያኑ ክርስቲያኑ ተጋብተው መኖርን ይቻላል የሚል የሚያሳይ ቪዲዮ ነው ብዬ አምናለው ሌሎች እህቶችም ይጠቅማል ብዬ ሰላሰብኩ ነው እና በተቻለን አቅም እምነታችን ለማወቅ እንሞክር። እምነታችን የሆን ነገር ባንጠቅም እንኳን እምነታችን የሚጎዳ ነገር እምነታችን የማይፈቅድ ነገር ባናደርግ የተሻለ ነው ብዬ አምናለው። በዚህ ጉዳይ ላይ ሀሳብ ስጡበት። ሳውዲ አረቢያ ነዋሪዎቿ ኢቃማቸውን እንዲያድሱ ፈቀደች። ሳውዲ አረቢያ የፓስፖርት አጠቃላይ ዳይሬክቶሬት ነዋሪዎቹ ኢቃማ ወይም የመኖሪያ ፈቃዳቸውን እንዲያሳድሱ የሚፈቅድ አዲስ ፖሊሲ አስተዋውቋል። አዲሱ ውሳኔ እንደ ቤተሰብ አባል በውጭ ሀገር በመኖሩ ምክንያት የመኖሪያ ፈቃዳቸውን ለማደስ ችግር የሚደርስባቸውን ስደተኞች ለመርዳት ያለመ ነው ተብሏል። አዲሱ ሕግ በሳውዲ አረቢያ ውስጥ የቤተሰብ አስተዳዳሪ መገኘቱ የማደስ ሂደቱን ለመቀጠል በቂ መሆኑን ያረጋግጣል። ፖሊሲው በነዋሪዎች ቤተሰቦች የሚያጋጥማቸውን የተለመዱ ሁኔታዎች ለምሳሌ ለትምህርት የሚጓዙ ልጆች፣ የቤተሰብ አባል ጋር ለሕክምና የሚሄዱ ወይም የቤተሰብ ድንገተኛ አደጋዎችን የሚመለከት ጉልህ ሰብአዊና አስተዳደራዊ እንድምታዎች አሉት። ከዚህ ቀደም ኢቃማ ለማደስ ሁሉም የቤተሰብ አባላት በሳውዲ አረቢያ እንዲገኙ የሚጠይቀው መስፈርት ኢቃማ ጊዜው ካለፈበት መዘግየቶችና ህጋዊ ስጋቶች እንዲፈጠሩ አድርጓል። በተሻሻለው መመሪያ መሰረት የቤተሰብ አስተዳዳሪ በመንግስቱ ውስጥ እስካለና የእድሳቱ ሂደትን እስካስተካከለ ድረስ ቤተሰቦቹ ህጋዊነታቸውን ጠብቀው አስፈላጊውን አገልግሎቶችን ማግኘታቸው እንደሚችሉ ገልጿል። በተጨማሪም ዳይሬክተሮቱ ከመንግስቱ ውጭ ይላሉ የቤተሰብ አባላት የመውጫና የዳግም መግቢያ ቪዛ ማራዘሙም ተገልጿል። ለመረጃ የሚያክል ነው። በተለይ ሳውዲ አረቢያ ላይ ያላችሁ እህት ወንድሞች ይጠቅማቸዋል ብዬ አስባለሁ። እንሻላህ ወደ ሌላኛው ብዱ አለፍኩላችሁ። አቡን ያውቃለሁ፣ እንደምትወደኝ ያውቃለሁ። እኔም በጣም ነው መወዳት። ታውቃላችሁ፣ ድምፅ የሆነችኝ እሷ ናት። እናንተን ያስተዋወቀችኝ እሷ ናት። የህዝብ ልጅ በቃ ሰው እንዲወደኝ አድርጋለች። ሰው እንዲያዝንልኝ እሷ ናት መጀመሪያው ሚና የተጫወተችው ና እንዳጋጣሚ እንደ ቀልድ ነው በቃ እኔን ስለምትወደኝ ከልቧ እንደ አጋጣሚ ነው እንደ ቀልድ ያለችው እንጂ እንደዚህ ይሄ ዙሪያ ጥምጥም ይሄዳል ብላ አስባበት ምናምን አይደለም። መቶ ፐርሰንት በእሷ እኔ ሀቡዬን ስለማምናት ስለማቃት ማለት ነው እና ፕሊስ እኔ የዚህኛውን ልጅ አላቅም መንሱር የሚባለውን ሀሳቡን ምን እንደሆነ ምን አስቦ እንደሆነ የማውቀው ነገር የለም፣ ግን እኔ ስለ ሀቡ ብቻ ነው መናገር የምችለው። እሺ። እና ፕሊስ እኔ እንዳልኳችሁ በቃ የህዝብ ልጅ ነኝ። በቃ እኔ የህዝብ ልጅ ነኝ። እናንተ ናችሁ እዚህ ያደረሳችሁኝ። ስለዚህ ፕሊስ እና ከቻላችሁ በቃ ነገሩን አብርዱትና ሰላም ሰላም ይውረድ። እሺ ሁለት ዓመት ስቃይ በኋላ ነው አላህ እናንተን የሰጠኝ። ብዙ እህትና ብዙ ወንድሞችን አፍርቻለሁ። አልሐምዱሊላ። ይህንን ደግሞ በዋናነት ድምፅ የሆነችኝ ሀቢባ ናት። ሀቢባ ውለታ ዋለብኝ። በጣም ነው ማመሰግናል፣ እና እሷ ድምፅ ሆነችኝ። ከዛ ሁላችሁንም ብዙ እህትና ወንድሞችን አስተዋወቀችኝ። ሁላችሁንም አስተዋወቀችኝ እና ግን አሁን የተፈጠረው በአሁኑ በሰሞኑ ደግሞ የተፈጠረው ነገር እኔ ምንም የማውቀው ነገር የለም። ምንም ሁለት ቀን ሙሉ ያው እየተወራ ነው የኔ ፎቶ እየተለጠፈ እንትን እያለ ግን ምንም የማውቀው ነገር የለም። እኔ ላይቭ ላይ የምገባው ለስራ ብቻ ነው። ከማንም ጋር መጣላት መነካካት አልፈልግም። ሁላችሁንም እወዳችኋለሁ። እኔ የህዝብ ልጅ ነኝ። እናንተ ናችሁ። በእናንተ ጥረት ነው እዚህ የደረስኩት ከፈጣሪ በታች ሁላችሁም ዘር፣ ብሄር፣ ሃይማኖት ሳትለዩ ታአግዛችሁኝ አይዞ ሸህታችን ብላችሁ እዚህ ደርሻለሁ እዚህ ደርሻለሁ። እና አልሐምዱሊላ፣ ይሄ ደግሞ የእናንተ ውጤት ነው። ስለዚህ እኔ ምንም የማውቀው ነገር የለም በዚህ በተፈጠረው ነገር ምንም የማውቀው ታሪክ የለም። በቃ ይሄንን ብቻ ተረዱልኝ። ማለት ፕሮፋይሌ ስር የስራ ቁጥር ነው። ደውለው ቀጥታ ስድብ ብቻ ስድብ አድርጎ እናትና አባቶችን ብቻ ይዘጉብኛል። እኔ ደግሞ ያለሁበት ጭንቀት አለ፣ ያ ነገር ገና አልተዘጋም ፋይሉ። ስለዚህ ፕሊስ እኔ ሁላችሁንም ወዳችኋለሁ፣ ሁላችሁንም ማንንም ምንም አልጠላም። እኔ ለመጥላትም አልችልም። ለምን የዛኔ እዛ ጭንቀት ውስጥ ሆኝ የደረሳችሁልኝ እናንተ ናችሁ፣ የኢትዮጵያ ሕዝብ እኔ የደረሰልኝ ስለዚህ፣ ሁላችሁንም አመሰግናለሁ። እኔ አሁን የሚወራው ወሬ በሙሉ እኔ ምንም የማውቀው ነገር የለም፣ ምንም አላቅም። ከደሙ ንጹህ ነኝ። ስለዚህ ፕሊስ ፎቶ የምለጥፉ እንደዚህ የምታቀናብሩ ልጆች ተቆጠቡ። በቃ ማለት የምትወድኝ ከሆነ ይሄንን አታደርጉ። እሺ፣ ይሄንን አታደርጉ። እርግጠኛ ነኝ ያለ መግባባት ነው የሚሆነው። ሀቢባም እንደቀልድ ይሆናል ያወራችው። አላህ ነው የሚያውቀው። ምንም አውቀው ነገር የለም። እና ለመግባባት ሞክሩ ፕሊስ። እኔ የህዝብ ልጅ ነኝ። ሁላችሁንም ወዳለሁ። ሁላችሁንም በቃ ይሄንን ነው የምላችሁ። ሁላችሁንም አመሰግናለሁ። እኔ ያላውቅበትም፣ ወላሂ ይጨንቀኛል ወሬ አላውቅበትም። እና እኔ ሁላችሁንም አመሰግናለሁ። ይቅርታ፣ መስሏችሁ ይሄ ነገር እውነት መስሏችሁ ከልብ ያዘናችሁ እንትን ያላችሁ ሁላችሁንም ይቅርታ ጠይቃለሁ። ሁላችሁንም እኔ ምንም የማውቀው ነገር የለም ወላሂ። ይሄው ይቅርታ ጠይቃችኋለሁ። ሁላችሁንም እኔ ምንም አላቅም፣ ምንም የማውቀው ነገር የለም። እኔ ሲጀመር ሶስት ቀን ሙሉ አልገባሁም ነበር ላይቭ ላይ። ትላንትና ነው ገና ላይቭ የገባሁት በዛ ጉዳይ ስመላለስ ምናምን ነበር። እና እኔ አሁን አሁን የሚያሳስበኝ ምንድነው ያ ጉዳይ ነው። ያ ጉዳይ ገና አላለቀልኝ ገና ነኝ ገና ገና ነው ማሮች ውስጥ ያለ ገና ማለት አላገኘሁም፣ ፍታ አላገኘሁም። ስለዚህ ፖሊስ ቢያንስ ጸሎት በማድረግ ተባበሩኝ። የሚሳካ ነገር ይመስለኛል ከአላ ጋር ግን በቃ ይሄንን አሁን አዲስ የመጣውን አጀንዳ ፕሊስ አቁሙት። እሺ። እኔ ምንም የማውቀው ነገር የለም አላውቅም። እና እኔ የምገባው ላይቭ ላይ ለስራ ብቻ ነው። በውስጥም የምሰድቡኝ ያላችሁ፣ እየደወላችሁ የምሰድቡኝ ያላችሁ አትሳደቡ፣ ጥሩ አይደለም። እሺ። እኔ ምንም የማውቀው ነገር የለም። ሁላችሁም ተግባብታችሁ ተስማምታችሁ በእኔ አትጣሉ። በቃ በእኔ ማንም ሰው እንዲጣል አልፈልግም። በእኔ የተነሳ ሁላችሁም በቃ እኔን ምክንያት ባታደርጉኝ ደስ ይለኛል። ሁላችሁም እና ሁላችሁንም ይቅርታ ጠይቃለሁ። እውነት መስሎ የመሰላችሁ ልጆች ሁላችሁንም ይቅርታ ጠይቃለሁ። እኔ በዚህ ሰዓት ምንም እንደዚህ አይነት ነገር አላስብም። ጊዜም ሰዓትም የለኝም። እንደዚህ አይነት ነገር የማስብበት ሰዓትም ጊዜም የለኝም። እንደነገርኳችሁ ብዙ ነገር አለ። እንትን ምለው ስራዬንም ብቻዬን ነው ምሰራው፣ አንዴ ዛ አንዴ እዚህ እየተሯሯጥኩኝ እና ብዙ ብዙ ሀሳብ፣ ብዙ ጭንቀት አለብኝ። ብዙ የተበላሹ ነገሮች አሉ እና እነዛን እየተጋፋው እነዛን እንትን እያልኩኝ እንደገና ደግሞ ይሄ ባይጨምር እና ሁላችሁንም እኔ ወላሂ ሁላችሁንም ወዳችኋለሁ። ለምን እኔ ከዚህ በፊትም ነግሬያቸዋለሁ። የእኔ የህዝብ ልጅ ነኝ። የጅማ ረዋን እና መንሱር ጋር ተያይዞ ቪዲዮን ተመለከታችሁት መሰለኝ፣ በጣም ነው የደነገጥኩት። እንደዚህ አይነት ነገርም አለ እንዲህ እንዲህ ሰው በነፃነት ማውራት አይችልም። በነፃነት እንትማ ሰሞኑን ረዋን እና መንሱር ጋር ተያይዞ ሀቢባ ላይ ቤት እንደ ሀሳብ ስለ ትዳር ሲለዋወጡ ከሀቢባ ጋር ልዳርህ ብላ እንደ ሀሳብ አቀረበችለት ረዋንም ማለት ነው እና ያን ያክል እኮ የተወራ እኮ ነገር የለም እኮ ያው እሷም ደግሞ በሌለችበት ነው የተወራው ነገሩ። ነገር ግን ይሄ ነገር ተስፋፍቶ ተስፋፍቶ ወደ ብሄር፣ ወደ ሌላ ነገር ቀይረውት መንሱርን ካገባሽ እንደዚህ እናደርግሻለን፣ መንሱርን ማግባት የለብሽም ለእንደዚህ አይነቱ ለፖለቲካ ጭምር ወደ የማይፈለግበት ነገር ነው እየተወሰደ ያለው። ራዋን በጣም እያስፈራሯት እንዳለ እንዳታገቢ ከዘር ጋር ምናምን እሷ አማራ ናት እሱ ኦሮሞ ነው እንደዚህ ነገር ነው ምናምን ሌላ ውጥንቅት ውስጥ እየተገባ ያለበት ሁኔታ ነው። እጅግ የሚያሳፍር እጅግ የሚያሳዝን፣ ማንኛውም ሰው እንደ ልቡ ነፃነት የማይሰማበት ሁኔታ ላይ ነው አሁን ላይ ያለ ነው። በተለይ ሶሻል ሚዲያ የሚጠቀሙት ሰዎች አንፃር ስመለከት ማለት ነው። ቆማ ነው ሁሉ ይቅርታ የጠየቀችው፣ ለምን ይቅርታ እንደጠየቀች አላውቅም። ወላሂ አለም ብቻ ከፍቷ ሙስሊምናት መጋባት ይችላሉ ብያምናለው። ዘር፣ ብሄር፣ ቀለም ምንም የሚለያቸው ነገር የለም። ግን ነገሩን ወደ ሌላ ነገር ውስጥ የሚያስገቡ አንዳንድ ለራሳቸው ግል እንዲሁም ደግሞ መንሱር ላይ ጥላቻ ያላቸው ሰዎች ይህ ነገር እንዳይኮን የሚፈልጉ ሰዎች አሉ ብያምናለው። ሚስጥሩን ባላውቀው እናንተ የሆን ነገር በሉ፣ ኮመንት በስፋት አነባለው። እንሻላ የዛሬ ቪዲዮችን ይ መስል ነበር። አብራሱ ቆያሁ። ከልብ አመሰግናለሁ። አሰላሙ አሌይኩም ረህመቱላ በረካቱ መልካም